ኦኬ አብሪሽ ዱባ አይደለም የሚሄደው፣ ማለት እኔ እኮ ዱባይ ነው የመሰለኝ። ማን ነው ዱባይ ያለው? ቱርክ ነው ከዚህ ከሄርሜላ ጋር እሷን አዘሙ። ልቡን እኮ የምትሰውረው ቤተሰብ አብርሃምን ተባብረን ጸበል እንውሰደው። ተባብረን እኛ ኦዴንሶች ነን አለ ኦዴንሶች ተከታዮቹ ነን አለ። እኛ ተባብረን ጸበል ብንወስቻል የተፈጠረውን ነገር ብትሰሙ በጣም ጉድጉድ ነው የምትሉት። እኔ እንዴት ነው ሰው ግን እንደዚህ የሚያስጨክ ነው? ግን አብርሃም ግን ምንድነው ምን ምን አይነት ነገር ነው ያደረገችበት? እጅ ሴትዮ ምን አይነት ነገር አድርጋበት ነው ቤተሰብ እንደዚህ የሆነው? አብርሃም አይኑኩ በቀን ተጨፈነኩ። በቃ እንዴት ጭፍን ጭፍን ብሎ እኮ ነው የሚያስበው እንደዚህ። አብርቶኮ ማሰብ ተወ ሰው። እንዴት ነው የወለደችን ሴት ጥሎ ሌላ ሀገር ለሚሄድ። ኧረ በእናታችሁ ብትሰሙ ጉድ ጉድ ነው የምትሰሙ። እኔ ሄርሜላ ደግሞ በስልክ አሉ በቃ እየደወለች አታስቀምጠውም እዛ ላይ ምንድን ነው? ቆይ ችግሯ እንዴ? ቢያንስ እንኳን ልጁ ውስጥ ከሚገረዝ መጠበቅ ያቅታቸዋል? ይሄኔ ተገርዞ ይሆናል መቼም አላውቅም። እና በጣም ነው ያዘንኩት። ማርያምን እስቲ ቆይኔ፣ ያው ታውቃላችሁ ሴትዮዋ። እሺ ካለችኝ ዩቱብ እስቲ እንስማ እኔ አላውቅም፣ ቤተሰብ ምን እየተፈጠረ እንደሆነ በጣም ነው የሚያሳዝን። እውነት እስኪ ስሙ፣ ስሙ፣ ጉድ ጉድ፣ ስሙ እንደተፈጠረ። ሰላም፣ ሰላም እህቴ፣ እንዴት ነሽ? አላን እግዚአብሔር ቤተ ክርስቲያን ቤተ ክርስቲያን ሄጃለሁ እሺ ምን ልታዘዝ ያው ታውቂያለሽ ስለማን እንደሆነ የነሱማ ታምር እኮ ነው ጉድ እኮ ነው በየጊዜው አዳዲስ ነገር ነው መቼም የነሱ ነገር ጉድ የሚሰማው ምን ተፈጥሮ ነው ትላንትና ያው እንትን ትናንትና ይሄ ባሏና ብርሽ አብራም ተብዬው ነዋ፣ እንግዲህ ልጅቷን አሁን የኛውን እንግዲህ አሁንም ኒምዘውን ያለው እነሱ ጋር ግን መከራ ነው። አሁን ደግሞ አዲስ አበባ ከዚህ ከሄርሜላ ጋር የሚያደርገውን ነው የሚያሳጣው። በዚህ ላይ ደግሞ ልጁ ክርስትና ሳያስነሳ ሳይገረዝ፣ ምን ሳይል ይኸው ቱርክ ካልሄድኩ ብሎ ትናንትና ሄደ። ረብሻ ነበር ኃይለኛ። እኛ ራሱ ምን ተፈጠረ እስክንል ድረስ ከዛ ታለቅት ነው። ለአለም ለእናቱ ለእናቷ ብትነግራት ነው። እኔ እንደውም በቃ ምናም ጊዜ እናቷንም እሷንም ያረጋገዋቸው። ኦኬ አብሪሽ፣ ዱባ አይደለም የሚሄደው ማለት። እኔ እኮ ዱባይ ነው የመሰለኝ። አለም አይደለም፣ ማን ነው ዱባይ ያለው? ቱርክ ነው። ከዚህ ከሄርሜላ ጋሷ ናት ደግሞ ልቡን እኮ የምትሰውረው። አረ፣ ምን አይነት ጉድ ነው? ምንድን ነው ነገሩ? ግን አንድ ጓደኛ አለች አት እስኪ እሷን ጓደኛ እናንተም ካወቃችኋት፣ እኛ እሷን ነው ማነጋገር የምንፈልገው የሄርሜላ ጓደኛ ኦኬ። እሷ ነች ሁሉን ነገር እያየች የምትነግራት ማለት ነው። እዛ አስቀምጣት ማለት ነው። እሷ አዲስ አበባ ሆና የሄርሜላ ጓደኛ ደግሞ እዛ ነው ያለችው፣ ብታጅራ ነው። እንደዚህ ነው። እሷ ናት በቃ ሁሉን ነገር እቅድና ፕላኑን አውጥታ ራሱ ለሄርሜላ ሄርሜላ ደግሞ አብረሽን ልቡን ነው በቃ ምትነሳ። አሁንማ ባሰባት። ለምን ትዳር ይዞ ለምን ልጅ ወለደ? ይህም ቅናት ነው መሰለኝ እንዲ የሚያደርጋት። እችም ሴት ስንባል እሱማ መከራ ነው። እና ሩታ ምን ላይ ነች? በእናትሽ ሩታ ቤት ጥሩ አይደለችም። የእኔ እናት ልቧ ስብር ብሏል። በቃ አሁን ልጇን ትታ አትሄድም። መቼም ቤተሰብም ደግሞ ተረጋግታ እንድትታረሰሉዋል ምንም በቃ እየበላች ምግብ አትበላ፣ ምን አትበላ። የኔ እናት ደሞ እዛ ላይ ከስታለች እኮ ሰው አርግዛም እንኳን አልወፈረችም አይደለም አልታ። አሁን ራሱ እየበላች በስነ ስርዓት እየታረሰችም አይደለም አትበላም፣ አትበላም። ሰርፕራይዙም የተባለው በቃ የማይረባ ነገር ሰርፕራይዙ ነው። ልብ ወልቋል። አይገርምሽም? አይረባ ማይረባ ነገር እንደው ደሩተ ትልቅ ነገር እንደው እንጂ የሚገባት እኔ በጣም ነው የገረመኝ። ትልቅ ሰርፕራይዝ ዳረግ ነው ምናምን ያለ ጊዜ ውሸት፣ ዝም ብሎ ማስመሰል ነው ማስመሰል እንጂ። አሁን ደግሞ እኛ የገረመን እንዴት ልጁን እንኳን ሳያገር እንዴት ተነስቶ ቱርክ ብሎ ይሄዳል? እንዴት ትናንት ጸብ ነበር ማለት ነው? ጨቃጭቋል፣ ለይቅ ነበር በጣም በጣም። እኔ አንዳንዴ በቃ እናቱ ራሱ ምን በቃ ካልሆነ ቤት ይዣ ትሄዳለሁ ብላለች። በቃ አይ በጣም ነው የሚያሳዝነው እውነት፣ እኔ በጣም ነው ያዘንኩት። አብርሃም እንደዚህ ማድረጉ በጣም ከባድ ነገር ነው፣ ማይታሰብ ነገር ነው። ሰው እንዴት ነው ልጁን ጥሎ ሚስቱን ጥሎ እሄዳለሁ ብሎ መነሳቱ ራሱስ ምን አይነት ምን? ጸበል የሚወስደው ሰው የለም። እንዴት ልጅማ የሆነ ነገር አስደግማበታለች ናቸው ገረባ ዱርዬ ስብስብ ዱርዬ ስብስብ ናቸው አይደል ልክ ነሽ ዱርዬ ስብስብ ናቸው እንደ እንደዚህ ነው እንዴ በአሁን ሰዓት እኮ ወንዱ ራሱ የልጆች እራሱ በእሱ እድሜ ያሉት እኮ ትዳራቸውን አጥብቀው ይዘው አክብረው ምታቸው ስንት ነገር ነው እንዴ ባል እኮ ነው በአሁን ሰዓት የሚያርሱ ያሉ ታውቂያለሽ ይሄን አደለም ነችና ዳይፐር ቀይራ ምን ብሎ ምን ብሎ የሚያርሱት እሱ ግን በቃ ምንም በቃ ፊኒ ፊኒ ይላል። እየተወጣው አይደለም የአባትነትን በቂት። ከዛ ልጅቷ ጋር ሁሉ ነገር በቃ ሁሉ ነገር ከዚቹ ጋር ነው። የአባትነትን ልክ ምንም የተወጣ አይደለም ማለት ነው። ሩታ ነሽ፣ ስቃይ የምታየ ይሆንም እንደዛ አይደለም። እሱን እኮ መጀመሪያም ተናገር ያለውኝ ምንም ሲጀመር ሲጀመር ማለት ነው። ልጅቷ ራሱ አጀማመሯን አገባቧን አላሳመረችም። ሩታ ራሱ ከእሱ ጋር የምትገባው ልጅም አይደለችም። በጣም ያሳዝናል። ለማንኛውም እሺ፣ እናቴ አመሰግናለሁ እንደዚህ መረጃውን ስለሰጠሽኝ፣ እግዚአብሔር ይስጥልኝ። አመሰግንሻለሁ እናቴ። ለምናንተ ብቅ ብላቸው እስኪ እኔ ጓደኛዬ ታማብኝ ነው እንጂ እመጣለሁ ብዬ ነበር። እግዚአብሔርን መጥቻታለሁ አሉና ጠይቋት። እሺ